በአዲስ አበባ ከተማ የሚስተዋለውን የትራንስፖርት ችግር ለማቃለል እንደሚያግዙ የታመነባቸው 100 የኤሌክትሪክ አውቶቡሶች ከጥቂት ሳምንታት በፊት ስራ መጀመራቸው ይታወሳል። እነዚህን በኤሌክትሪክ ኃይል የሚንቀሳቀሱ የከተማ አውቶቡሶች በመንግስትና የግል አጋርነት መርሃ ግብር የመጀመሪያው የትራንስፖርት ኦፕሬተር በመሆን ገጣጥሞ ያቀረባቸው በላይነህ ክንዴ ግሩፕ ነው። እነዚህ የኤሌክትሪክ ባሶችን ወደ ስራ ለማስገባት ያወጣው ጨረታ ነበር። ስለዚህ ድርጅታችን እነዚህን መቶ ባሶች አሴምብል አድርጎ ነው ያቀረባቸው የክፍያ ስርዓታቸውንና የጂፒኤስ ሲስተማቸው፣ የካሜራ ሲስተማቸው አዲስ አበባ ከተማ ከምትፈልገው እድገት ጋር የሚሄዱ በመሆናቸውና መንግስት በተለያዩ ዘርፎች ከባለ ሀብቱ ጋር ለመስራት ከጀመራቸው ስራዎች ውስጥ አንዱ ይሄ የህዝብ ትራንስፖርትን ተደራሽ ከማድረግ አንጻር በመሆኑ ድርጅታችን በነበረው አፈጻጸም ወደዚህ ስራ ለመግባት ችሏል፣ ማለት ነው። ስለዚህ መቶ የሚደርሱ ባሶችን በአሁኑ ሰዓት በቬሎሲቲ ሼር ካምፓኒ አማካኝነት በአዲስ አበባ ስራ አስጀምሯል። በመዲናዋ አገልግሎት መስጠት የጀመሩት የኤሌክትሪክ ባሶች በርካታ ተጓዦችን በመያዝና በምቾታቸው ተመራጭ መሆናቸውን አሽከርካሪዎችና ተሳፋሪዎች ነግረውናል። ያኛው ጭስ ነው፣ የኛው ምንም ጭስ አልባ ነው፣ ድምጣ አልባ ነው። በጣም ቆንጆ መኪና ነው። የተለየ የሚያደርጋቸው ነገር ድምፅ የለም። ምንም ድምፅ የለም። እና የተለየ ይሄ ነው። ሌሎቹ ያው በነዳጅ የሚሰሩ መኪና እየጮኸ ሆነ ነው የሚመጡት። ይሄ ጩኸት የሚባል ነገር የለም። እና ምቾት አላቸው። በዚህ አሁን ቬሎ ባስ ላይ እንደምናየው ልዩነት በጣም የተሻለ አገልግሎት አሰጣጥ አለው። ከኑሮ ውድነት አንፃር የዋጋ ተመኑ ራሱ በጣም ህብረተሰቡን ያማከለ መንግስትንም ትኩረት ያደረገ የምንረዳዳበት የምንተሳሰብበት አሰራር የሰፈነበት ነው። ይህ ባስ ከመምጣቱ በፊት ያው ሰልፍ በጣም አለ። በጣም ታይማችን በሰልፍ ነው የምናሳልፈው ረጅም ሰዓት ማለት ነው። እና ይህኛው ባስ ከመጣ ጀምሮ ግን ሰልፍ ቀንሷል። በቀላሉ አክሰስ ማድረግ እንችላለን ማለት ነው። ትራንስፖርት ነው። በላይነህ ክንዴ ግሩፕ በቀጣይ በሌሎች የክልል ከተሞችም ዘመናዊ የትራንስፖርት አገልግሎትን ለማስፋፋት በትኩረት እየሰራ እንደሚገኝ ገልጿል። እንግዲህ ድርጅታችን በአዲስ አበባ ብቻ አይደለም፣ በመንግስት የመንግስትና የባለሀብቱን ትብብር በሚጠይቁት ሌሎች ከተሞችም የማስፋፋት እቅድ አለው። እንግዲህ ዓለም በአሁኑ ሰዓት ወደ ዲጂታል ስርዓት እያደገ በመሆኑ ባሶችም ይህን ይከተላሉ ብለን እናስባለን። ሌላው በቀጣይ እነዚህ ባሶች እጅግ ከተጨናነቀ ስርዓት ወጥተው ለተጓዦቹ በጣም ምቹ በሆነ መንገድ እንዲጓዙባቸው እና የአዲስ አበባን የትራንስፖርት ችግር እንዲቀርፉ ለማድረግ ድርጅታችን በስፋት ይሰራል ማለት ነው። አዳዲሶቹ የኤሌክትሪክ አውቶብሶች የከተማዋን ገጽታ በማሻሻል እና የአየር ብክለትን በመቀነስ በኩልም የጎላ ሚና እንዳላቸው ተጠቅሷል።